ጸሎት ይደርሳል ጋይስ በታኩርና በበላቸው ሁሉም ላይ ሱቅ ተነክተህ ገብተህ ደግሞ አሁን እኛ ጋር መፈኩር ጅምር። ስማ ግን ታኩሬ ድሮ ፋራውን ነበር የምትይው፣ አሁን እዚህ ሴራሚክ ላይ ስትቀመጭ ቂጥሽ ነው የሰንበር አልወጣም። ታኩር ከቅጠን ይፈጥናል። እድሜ የሆነው ብራዘር ስምንተኛ ክፍል እያለ አንተ አልፈጠንክም።

በአንተ ምክንያት እነዛ ሶስት ቪዲዮ የሚሰሩት ጀለሶችን እንዳለጥፋቸው ጀማኗ ከአሁን በኋላ ስለ ዘፈን ብታወራ እርምጃ ነው። ቲክታክ መንደር ነው ያገኛችሁኝ። እንደ ቲክታከር ይውኝማ በቼክ አይደል ገዝቶ ይሬዛል። ፓርኪንግ ውስጥ ገብቶ ይከራከራሉ። እዚጋ ጨምረህ ጽፈሃል ደርበ ጽፋል ትከፍላለች እያልን ይከራከሩ ዳያልታቃልማ ናኦሜ ናኦሜ ውስጥ እንትናቸው ጋር ሽቶ ቤት ውስጥ ሄደን ውሃ አምጣ ብላ ታኩሬ ስትወጣ ወረቀት የምመዘግብበትን ይሳ የምሰራበትን ከፍቶ ምናምን ፎግ በሌላ እቃ ሁለት ሺህ ብር

ጃ ጃ ይኸውልሽ ሁለቱን የባስኬትቦል ምልክቱን ክብ ክቡ፣ አንድ ሁለት፣ አንድ ሁለት። ታኩሬ ወይ አባት ሂሳብ ሲጎል ከዚህኛው ላይ ለይለው ነው የምናገርልህ። እዛ ዘፈን ነሽዳ ሲያደርግልህ አርፈ ትቀመጣል። የስጢፎ ድምፅ ኮሮና አንሳራይን እንዳላጠፋ ስለ ዘፈን አታውሮ። አረ ፕሊስ፣ እረፉ ረፉ። ባለሙያው ከውጭ ሆኖ ሲያያችሁ አፈር ነው የምትመስቡትን፣ ያይቻችኋለሁ። አሁን አታሩ ረ በመድኃኒዓለም ጣው ቁሪ የሆነች ከዛ አግኝቻት ምናምን። እንዴ ታኩር ደስ ነው እንዴ በጣም እኮ ክራሽ አለብኝ ምናምን አለችኝ። እንዴ ብርሽ ነው ክራሽ ምናምን አዎ፣ ምናምን እና አንድ ቀን ተገናኝ እንትን ቤቱ ምናምን ገባሁ አለችኝ። ከዛስ ምናምን ነገር በቃ ገባህ ምናምን። እንዴ እንትን እኮ አይደለም በጣም ፋስት ነው ምናምን። እንዴ ብርሽ ነው እስሎ ዘፈን ምናምን ከፈተና ዘማ እስሎ ዘፈን ከፈተና ሱሪውን ሳይወርቆ ፓንቱ ላይ ስፓይደርማን አለ

በፎቶ ነው። ዛሬ ገቦ ነው ሜዳሽ። በአይ በፎቶ ነው። የናሆምን እና የእስጢፎን ፈስ ቀመጥ የሚል ሰራ ነው በጋይ ኮሜንት ላይ ሰሙኛ ላይ አደረ። እስጢፋ ሲቀልድ ሳቅ ነው እንጂ ተባርከው ድጋሚ እንዳቀል አና ቲቪ እንዴት ነበረ? ነው አና ቲቪ ላይ

እንዴ ምን ነው የሚመርዘው? በቦምቦሊኖ ነው ሸውዶ አቀረቡ። ደስማ ምን ግን ደስ ይለኛል መሰለ። ከናንተ ጋር ቤድ ኖሮ ይቆጨይ ነበር። እንኳንም ያዳላኩት ወይ፣ በጣም ነው የሚገርመው። የተሰማኝን ብቻ ጥያቄ ልጠይቅ። አሁን እዛ ኳሴ መጀመሪያ የመጣው ቀን አንተ ነበርክ ምናምን ምናምን፣ ብዙ ቲክቶከሮች ነበሩ። እዛ ቲክቶከር መሃል ሚጠላኝ ይኖራል፣ ብዙ ምቀኛ ነው ያለውን ነገር ታውቃለህ። ፋውል ሰርቶ ቢሰብረኝ፣ ምን ቢለኝ፣ ኃላፊነቱን ማን ነው የሚወስደው? ቁም ነገር ኃላፊነት ማን ነው የሚወስደው? ብቻ ነገር አንተ ጊልዶ ነ ተማ እስጢፎ ምን እንዳለ ታውቃለ? ትናንት ደውለው? አንድ የማያወራ ልጅ አለ እዛ። አድናቂ ነው በቲቪ ምናምን ሲያየኝ አለ ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝ። እኔና ለራሱ እኮ የቤቱን ቅናሽ አምስት ለአንድ ነው ገዝተው ግን ምንም አለ አምስት ለአንድ ይቻ እንደ ሴፍቲኔት መተው ምግብ ቆፍረ ቆፍረ ይሄዱ በፊት። ታዲያ እራሱ ስንት ይዛችሁ? ስማ ልጁ ራሱ ማለት ነው፣ ገና እንደገባን የማናውቀው ሽቶ ሲጠላብህ፣ ቅናሽት አባት ግን ምን ምን ሽቶ አለ ታኩል፣ ሰውም እንዲያውቀው እስጢፍ ሲነግረኝ ፎግ እና ሌላ ፕሮሞቱ ላይ ካያችሁት ሽቶ ሌላ ኮስሞ ምናምን የለም። እግዚአብሔር መስሊፍ ነው። እንደዚህ ላይፍ ላይ እኳ ነው። መጀመሪያ አባቴ በሽቶ አይደለም እና ይህንን ኤዲቲንግ በአጥንት ምናምን አድርገው ቢሰሩት አንተን ነው ማስቀየም። እዚህ ላይ ነው አገብተዋል። እዚህ ጋ ሰው እኮ ደቅ የሚለው ጀለስን ማሳርፋቸው፣ አብራዘን የኔ ጀማ ኮ እንዲህ አያረግም እኮ። በፌክ አካውንት አይፖስትም። ጀለስ ስራ የለውም እንዴ? ያንተ ጀማማ የተረገመች የቡንዳ ቤት ጂንስ አለች፣ ያችን እያመጡ ዳንስ ነው። ሌላ ምን ቁም ነገር ሚሩሊኑሩ? ስማ፣ ሽት ቤት የተዋወቅኳት ቸከስ አንተ ሽቶ ቤት ምንድነው የምትሰራው? ኧረ ስራ የላትም ተማሪ ናት። ወይኔ ተማሪ ሲያድግ ደግሞ እንዴት እንደምወድ ወይኔ ጉዴ። በስመ አብ ምንድን ነው አንተኛ አዋተን እናስቀጥቅጠ እንዲ